በጣም ብዙ የዋሻ ስዕሎች ውስጥ የግርግዳ ስዕሎች ውስጥ የቤተ መንግስት ፍራሾች ውስጥ በሚገባ በሰፊው ይገኛሉ አውታር መሳሪያዎች በገና አሁን እኛ የምንጠቀመውን በገና አያያዙን ጭምር ስዕሉን ብቻ ሳይሆን የበገና አያያዙን ግሪክ ሲደርስ የጣዖት ምልክት ሆነ የፕሉቶ እና የአፖሎ ምልክቶች በገና ናቸው ከነገሰ በኋላ ግን ምንድን ያደረገው ቅዱስ ዳዊት ሶስት መሰረታዊ ነገሮችን ለበገና ሰርቷል ብዙ ነገሮቹ የበገና በጣም ብዙ አገልግሎቱ ቅርፁ፣ የአውታሮቹ ቁጥር፣ የሚሰጠው አገልግሎት በአብዛኛው የተወሰነው በቅዱስ ዳዊት ጊዜ ነው። አሁን የምናየው በገና ድሮ ልክ እንደዚሁ በዚሁ ቅርጽ ላይ አለ ብሎ ማሰብ ላይኖር ይችላል። እድገቶች እንዳሉ ሆነው ማለት ነው። የምንይዘው ግን ምንድን ነው? ከቅዱስ ዳዊት በፊት ከቅዱስ ዳዊት በፊት አምስትም ሰባትም አስርም አውታር ያላቸው የክር የበገና መሳሪያዎች ነበሩ። እነዚህ ይታወቃሉ። እነዚህ ምንጫቸው ዳዊት ዳዊት ላይ በጣም ጎን ገን ነው ይታወቁ እንጂ ምንጫቸው ወይም መሰረታቸው በሁለት የታሪክ ዘርፎች ውስጥ የታወቁ ሆኖ ይገኛሉ። አንደኛው የአባይ ሸለቆ ስልጣኔ የሚባል ዘናይል ቫሊ ሲቪላይዜሽን የሚባል የታወቀ የስልጣኔ ምንጭ አለ። አባይ ከሚመነጭበት ከጣና ሐይቅ ጀምሮ እስከ ታችኛው ግብፅ ወይም ታህታይ ግብፅ ሜዲትራንያን እስከሚገባበት ድረስ ባለው ሸለቆ ውስጥ የነበሩ ያደጉ ስልጣኔዎች ውጤት ተደርጎ ይታወቃል። ሁለተኛው ደግሞ ከዚህ ስልጣኔ የተገኙ ሰዎች በናምሩድ ጊዜ ወደ ፋርስ ሄደው ለፋርስ፣ ለባቢሎን የዚህን ስልጣኔ አስተዋውቀዋል። በዚያ ደግሞ የራሱ እድገት አምጥቷል። እነዚህን በስዕሎች በጣም ብዙ የዋሻ ስዕሎች ውስጥ የግርግዳ ስዕሎች ውስጥ፣ የቤተ መንግስት ፍራሾች ውስጥ በሚገባ በሰፊው ይገኛሉ። አውታር መሳሪያዎች በገናን አሁን እኛ የምንጠቀመውን በገና አያያዙን ጭምር፣ ስዕሉን ብቻ ሳይሆን የበገና አያያዙን ጭምር፣ አሁን ቅድም ወንድማችን መምህር ሲደረድር በድህንፃ ሲገርፍ ያየናቸውን ሁሉ የግርፉን፣ ድህንፃውን ሁሉ ሳይቀር ይዘው ቅድመ ልደተ ክርስቶስ ከ2000 ዓመት በላይ ከ2000 ዓመት በፊት በአውታሮች ተገኝተዋል። እነዚህ በጣም ብዙ ናቸው፣ ምክንያቱም አንድ ቦታ ላይ እየመነጩና ሌላው ስልጣኔ ሲተዋወቅ በአንዴ ነው የሚሄደው። እንግዲህ ስልጣኔ ሰው ሁሉ የሚፈልገው ነገር ስለሆነ ቶሎ የመዛመት ባህሪው በጣም ሰፊና ፈጣን ነው። ከዚያ ወደ ሱመር ወደ አካድ፣ ከዚያ ወደ አሶር ሁሉ ሄዶ ከዚያ በኋላ እንደገና ወደ ግሪክ ሄዶ ግሪክ ሲደርስ ምን ሆነ መሰላችሁ? ግሪክ ሲደርስ የጣዖት ምልክት ሆነ። የፕሉቶና የአፖሎ ምልክቶች በገና ናቸው። አጋጥሟችሁ ከሆነ ማለት ነው። በግሪኮች የአማልክት ምልክቶች ላይ የአማልክቶቻቸውን ስዕል ሲስሉ የበገና ምልክት ያላቸው አማልክቶች ላይ ይህ እንግዲህ ጉዞውን ነው የምታዩት። በታሪክ ውስጥ ያለውን ጉዞ ነው። ወደ አምልኮ ስንመጣ፣ ወደ መጽሐፍ ቅዱስ ታሪክ ስንመጣ በመጽሐፍ ቅዱስ ውስጥ የክር መሳሪያዎች ለሁለት አገልግሎት መዋላቸው ተገልጿል ለአምልኮ ለእግዚአብሔር ምስጋና ለቤተ መቅደስ አገልግሎት የዋሉ አሉ ለዘፈን ለዳንኪራ የዋሉ አሉ። ያንንም እንግዲህ ስናነብ መጽሐፍ ቅዱስ እንደየድባቡ ወይም ኮንቴክስቱ እየለየን እዚህ ቦታ ላይ እየተጠቀመው ማንኛውን ነው ያል ለይተን እናውቃለን ማለት ነው እነዚህ እንደው የበኋላ ነገሮች እንደተጠበቁ ሆነው ቀጥታ ወደ ዳዊት ታሪክ ስመጣ ቅዱስ ዳዊት ያደረገው ምንድን ነው ከመንገሱ በፊት ቅዱስ ዳዊት ንግሥናው ላይ ከመምጣቱ በፊት በገናን የምስጋናም የፈውስም መሳሪያ ሆኖ አገልግሎት ሲሰጥ እናያለን ወደ ንግስና ከነገሰ በኋላ ግን ምንድን ያደረገው ቅዱስ ዳዊት ሶስት መሰረታዊ ነገሮችን ለበገና ሰርቷል በጣም አስገራሚ ነገሮች ናቸው ዋና ዋናዎቹ ናቸው ብዙ ነገሮች እንደተጠበቁ ሆኖ ማለት ነው አንደኛው ነገር በገና የሚደረድሩ የህብረት መዘምራንን በቤተ መቅደስ አስቀምጦ እግዚአብሔርን እንዲያመሰግኑ በታቦተ ጽዮን ፊት ሰባ ሁለት የበገና ደርዳሪዎችን አዘጋጅቷል። ይሄ በጣም አስደናቂ ነገር ነው። ከዚያ በፊት ያልነበረ ከዚያ በፊት ያልነበረ የሚገልጽ ነው። አሁን ይሄንን ቅዱስ ዮሐንስ አፈወርቅም የኛም መተርጉማን በተለይ መዝሙር 83ን ጥቀ ፍቁር አብያቲከ እግዚኦ እግዚአ ኃያላን የሚለውን ሲተረጉሙ የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው የሚለውን ሲተረጉሙ ማደሪያዎችህ የተባሉ በገና የሚደረድሩ የእግዚአብሔር ምስጋና ያደረባቸው የእስራኤል ልጆች ናቸው። በቤተ መቅደሱና እዚህ ውስጥ እንግዲህ እናቶችም እህቶችም መኖራቸው አሁን ለምናደርገው የህብረ ዝማሬ ምንጭ ሆኖ እናገለግ እንግዲህ ዳዊት የሚታወቀው ብቻውን በመደርደር ነበር። ከዚያ በፊት የነበሩትም ሰዎች የሚታወቁት ብቻቸውን ለምስጋና የሚያርጉት ለሌላውም ነገር ይጠቀሙት ብቻቸውን ሲይዙ ነበር። ከዮባል ጀምሮ የሚታወቀው በዳዊት ጊዜ ግን በህብረት እግዚአብሔርን የሚያመሰግኑበት ሆኗል። አንዱ በጣም አስደናቂው ነገር ይሄ ነው። ሁለተኛው በጣም አስደናቂው ነገር ታቦተ ጽዮን በምትንቀሳቀስበት ጊዜ፣ ከቦታ ቦታ በምትሄድበት ጊዜ፣ ክብረ በዓል በሚከበርበት ጊዜ እንግዲህ አሁን በእኛ አስተሳሰብ የአውደ ምህረት ክብርም የአደባባይ ክብርም ሲደረግ ማለት ነው። በጎዳናም ስትሄድ በአውደ ምህረትም በምትሄድ ጊዜ ከዚያ በፊት ባልነበረ ሁኔታ በፊት እንግዲህ የክብረ በዓል ቅደም ተከተሉ ሲደረግ፣ ቀስተኛው፣ ሌዋው፣ ቀርነ መለከት ነፊው ሌዋዊው፣ ከዛ በኋላ ታቦት ተሸካሚው ተቋም ማህቶትንና መሥዋዕት የመሠዊያው ተሸካሚው፣ ከዚያ በኋላ ታቦት ተሸካሚ፣ ከዚያ በኋላ ሊቀ ካህናቱ እያለ ቅደም ተከተል ነበር። አሁን በቅዱስ ዳዊት ጊዜ በገናን የምስጋና ኦፊሻል የሆነው በይፋ የቤተ መቅደሱ የአገልግሎት መስጫ ስላደረገው ቅዱስ ዳዊት በዑደቱ ጊዜ ከሌዋውያኑ ቀርነ መለከት ከሚነፉት ቀጥሎ በገና የሚደረድሩት እንዲከተሉ አደረገ። ይሄ ሁለተኛው በስርዓት አምልኮ ውስጥ የነበረውን ነገር የሚገልጽልን ነው። ሦስተኛው ራሱ ቅዱስ ዳዊት ከእነዚያኞቹ ከፊት ከነበሩት የዝማሬ የምስጋናና የፈውስ አገልግሎቶች በተለየ ተጨማሪ በገናን የትንቢት መሳሪያ አደረገው። እየደረደረ ትንቢት የሚያደርግ ትንቢትን የሚናገር እየደረደረ ለሕዝቡ የሚያስተምርበት እና አሁን መምህራን ሲናገሩ በተለይ መላከ ብርሃን አድማሱ ጀንበሬ የበገና መዝሙር የሚል መጽሐፍ አላቸው እና በዚያ መጽሐፋቸው ላይ ዳዊት በገና እየደረደረ ለልጆች ምስጢርን፣ ተግሳጽን፣ ምክርን ያስተላልፍ ነበር። ይባስ ብሎ ደግሞ ትንቢት ይናገር ነበር። በገና ደርድሮ ስለ ጌታችን ያልተናገረው ትንቢት የለም። ስለ ሁሉም ከልደቱ እስከ ዳግም ምጽአቱ ከጌታችን ከልደቱ እስከ ዳግም ምጻቱ ድረስ የክርስቶስን ወደኛ ሰው ሆኖ መጥቶ ድኅነት መፈጸሙን በበገና ተናገረና፣ ለዳዊት ከምስጋና ከፈውስ ባለፈ የትንቢት መሳሪያው የትንቢት ትንቢትን የሚናገርበት ተግሳጽንና ምክርን ምስጋናንና ድንቅ ምስጢሮችን በጣም አስደናቂ ምስጢሮችን የነበረውንም የአባቶችን ይላሉ። አሁን መላከ ብርሃን በጣም ብዙ ነገር ነው የሚነግሩን የአባቶቹን ታሪክ ሁሉ የሚያስታውስበት ሆነ። እስራኤል በአብርሃም ጊዜ፣ እስራኤል በይስሐቅ በያይቆብ ጊዜ፣ እስራኤል በሙሴ በምድረ በዳ በተጓዙ ጊዜ የነበረውን ሁሉ የሚተርክበት መሳሪያ አደረገው። ያ ማስተማር ያደረገው ከዚህ አልፎ ሕጉን ማስተማር ያደረገው በመዝሙር ዘበ አስርቱ አውታሪሁ እዜምር ለከ ብሎ አስር አውታር ባለው በገና ብሎ አስር የሚለውን ቃል ያው እስራኤላውያን እንግዲህ ሰባት ሲባል የሚገልጸው ነገር አለ። ጋሽ መስፍን ማለት ያደለ ሰባት ሲባል የሚገልጸው ነገር አለ። አስር ሲባል የሚገልጸው ነገር አለ። ቁጥሮቹ የሚገልጹት ነገር አለ። አስርን ብቻ አይደለም፣ ሌላው ቀርቶ ዮድ ሲሉ አስረኛዋ ፊደል ናት። አስረኛዋ ፊደል አስሩ ቃላትን ትወክላለች። እንኳን አስር ብሎ ይቅርና አስረኛን ፊደል መናገሩ በራሱ የሚሰጠው ምስጢር አለ። ልክ አሁን እኛ እንግዲህ ለምሳሌ አንድ ሰው ተነስቶ አይ ነገር በሶስት ይጸናል ቢባል ቶሎ ብሎ የሚገባልን ነገር ምንድን ነው? አብ ወልድ፣ መንፈስ ቅዱስ ነው። አይደለም ሶስት መሆኑ አይደለም የአብ የወልድ፣ የመንፈስ ቅዱስ። ሶስት ሲባል የሚወስደን ነገር አለ። ሶስት ሲባል የምናውቀው ነገር ይኖራል። ልክ እንደዚያ አስር የሚለውን ቁጥር የሕጉ ማስተማር ያደረገው ሕጉን የእግዚአብሔርን ሕግ ዋናው በኦሪት ትልቁ ጉዳይ አስርቱ ትእዛዛትን ማስተማር ነው ትልቁ። ልክ በአዲስ ኪዳን የክርስቶስን ሞቱን ትንሳኤውን ማስተማር ትልቁ መሰረታዊ የድነታችን ምንጭ እንደሆነ በኦሪት ደግሞ ትልቁ አስርቱ ቃላትን መናገር ማስተማር ነው። ለዚህ ያንን አስር የሚለውን በበገናው ወሰነ። ስለዚህ ብዙ ነገሮቹ የበገና በጣም ብዙ አገልግሎቱ፣ ቅርጹ፣ የአውታሮቹ ቁጥር፣ የሚሰጠው አገልግሎት በአብዛኛው የተወሰነው በቅዱስ ዳዊት ጊዜ ነው። ከዚህም አንፃር ይመስላል ብዙ በዕብራውያን ታሪክ በዕብራውያን ምሳሌዎችን ስለ ቅዱስ ዳዊት ሲናገሩ ሁለት ነገሮችን ከቅዱስ ዳዊት ጋር ምልክት አድርገው ያስቀምጣሉ። ሁል ጊዜ የዳዊት ኮከብና የዳዊት በገና አይለዩ። አሁን የእስራኤል ባንዲራ ላይ የምታዩት የዳዊት ኮከብ ነው። የዋናው የቀደም ሲል እንግዲህ ወደ ሀገር ሲመጡ አንዳንድ ሌሎች ነገሮች ትንሽ ሴኪላር ለመሆንም ስለፈለጉ ተዉት እንጂ የሕጉ የፍርድ የሕግ መወሰኛ ምክር ቤቱ አርማ ደግሞ በገና ነበር። ምክንያቱም ከዳዊትና በገና ጋር የሚያገናኙ በጣም መሰረታዊ ነገሮች ስላሉ ማለት ነው። ይሄ ትውፊት ቀጠለ፣ አልተቋረጠም። አሁን ችግር የገጠመው መቼ ነው ነው ይሄ ትውፊት ወደ አዲስ ኪዳን እንዳይሸጋገር በዕብራውያን ታሪክ ወይም በሌላው ዓለም የሐዲስ ኪዳን የመዝሙር ነዋይ እንዳይሆን በሌሎቹ ዓለማት ማለት ነው። ችግር የገጠመው የእስራኤላውያን መማረክ ነው። የእስራኤላውያን ወደ ፋርስ ወደ ባቢሎን መወሰድ ነው። የቤተ መቅደስ መፍረስ፣ የቤተ መቅደስ ንዋያት በሙሉ መመዝበር፣ የመጻሕፍት መቆንጸል፣ የመሥዋዕቱ መጉደል፣ እነዚህን የመሰሉት ነገሮች በገናውም ከምኩራብ አገልግሎት እንዲቋረጥ አደረገው። ለዚህ አዲስ ኪዳን ሐዋርያት ክርስትናን በሚያስተምሩበት ዘመን በቤተ መቅደስ ያልነበሩ ከሚባሉት ነዋያት ውስጥ በገና፣ ከበሮ እነዚህ የመሰሉት ነገሮች የሉም ነበር። ምክንያቱም ምርኮውና መመስበሩ ያመጣቸው ጣጣዎች ማለት ቶማርኮ ደግሞ ቀላል ጊዜ አይደለም። በአራት በአምስት ዓመት አይደለም የተመለሱት፣ ሰባ ዓመት ነው የቆዩት። የራሳቸውን መርሳት ብቻ ሳይሆን የራሳቸውን እረስተው የአሕዛብን ተምረው ተመልሰው አገር ለመሆን በጣም ተቸገሩ። ከዚ በኋላ እንግዲህ ከሺህ ዓመት በኋላ ነው እንደገና እስራኤል ሀገር የሆነችው። አሁን እንግዲህ ፍለጋ ላይ ናቸው፣ ብዙዎቹንም ነገሮች ወደ ቦታቸው ለመመለስ ማለት ነው። ስለዚህ በቅዱሳት መጻሕፍት የዳዊት መዝሙር ወይም በነገራችን ላይ መዝሙር ሲል ቅዱስ ዳዊት በገናንም ይወክላል። አሁን በመዝሙር ዘባ አስርቱ አውታር ሲል ቅድም ያልኳችሁ መሸጋገሪያም የሚሆነን መዝሙር የሚለው ራሱ ምስጋና በገና ማለት ይሆናል። በገናው ራሱ ምስጋና ተብሏል። ልክ ለዚያ ነው ዮሐንስም የበገናን ድምፅ የምስጋና ድምፅ ጋር አንድ እያደረገ የሚነግረን ይህ እንግዲህ በጣም ብዙ ምስጢር ያለው መሆኑን የሚገልጽልን ነው ከዚያ ቀጥሎ ያለው ትልቅ ጉዳይ ደግሞ ወደ ሀገራችን እንዴት ገባ የሚለው ነው ከኢትዮጵያ ጋር የሚያገናኘው ነው ቀደም ሲል እንደነገርኳችሁ ሁለት ትላልቅ ጉዳዮች ከእኛ ጋር ከኢትዮጵያ ጋር ያገናኛሉ አንደኛው የኦሪት ሥርዓት የኦሪት አምልኮ የኦሪት ምግባር የኦሪት ነዋያት ወደ ሀገራችን መምጣታቸው አንዱ። ሁለተኛው ደግሞ ቀደም ሲል ያነሳ ነው የአባይ ሸለቆ ስልጣኔ ምንጭ ኢትዮጵያ መሆኗ የአባይ ስልጣኔ ምንጭ የአባይ ምንጭ ጋር አብሮ የተገናኘ መሆኑ ምናልባትም የክር መሳሪያዎች ለሚባሉት የአውታር መሳሪያዎች ምንጫ ኢትዮጵያ ራሷ ናት የሚለው አስተሳሰብ ነው። ይሄ በብዙ በተለይ ክሩ የክር መሳሪያዎቹ ብቻ ሳይሆን በዚህ በሙዚቃ በዚህ በዜማ ባለሙያዎች ዘንድ ይሄ ፔንታቶኒክ ባለአምስት ድምፅ የሚሉት የድምጽ መሳሪያ መገኛም ምስራቅ አፍሪካ እንደሆኑ በጣም ብዙ ጽሁፎች፣ ሳይንሳዊ ጽሁፎች የታሪክን መሰረት ያደረጉ ይመሰክራሉ። ስለዚህ በሁለቱም ወገን ኢትዮጵያ ጥንታዊ የበገና ትውፊት እንዳላት መናገር እንችላለን። ይሄን ከዚህ በላይ ብዙ ባልወስዳችሁ ደስ ይለኛል። ይሄ ወደ ምስክሮቹ ብንሄድ ይሻላል ምክንያቱም በገና በታሪካችን ምንም ከኢትዮጵያውያን ታሪክ ጋር ያልተለየ መሆኑ በጣም ብዙ ስሞች አሁን አሁን እንደውም የሚገርመው በጣም ወደ ባህል መሳሪያዎች ውስጥ ሁሉ ሲገባ የክር መሳሪያ ከሌሎቹ የባህል መሳሪያዎች በስፋት አገልግሎት የዋለው የክር መሳሪያ ነው። እንደው አሁን የሚመታ መሳሪያ ይቀላል ለመስራት እንደው የሆነ ቆዳ ልጦ የሆነ ነገር ቁርበት ላይ ለጥፎ መደብደብ ይቻላል። ከዚያ ግን የሚከብደው የክር መሳሪያ ነው። የድምፅ መሳሪያም እንደው ሸንበቆ ቀርቀሃ ምናምን አድርጎ መንፋት ቀላል ነው። ግን ስልጣኔን የሚመለከት ስለሆነ የክር መሳሪያ ብዙ ነገር ይጠይቃል። የበገና ደርዳሪዎች አንዲት ግጥም አለቻቸው። ከወዲያ ወዲህ ተጠራርተው፣ ሙታን በአንድ ላይ ተሰብስበው ያጫውታሉ። የሞቱት ቁመው ለሚሄዱት ታውቁታላቸው እ አታውቁትም በገና ሰምታቸው አታውቁም ማለት ነው። ከወዲያው ወዲህ ሙታን ባንድ ላይ የተባሉት የሞተ እንጨት፣ የሞተ ቆዳ፣ የሞተ ችንጋ አውታር ተሰብስበው ተወጣጥረው ተቀናጅተው የሞቱት ያሉትን ያጫውታሉ እንደማለት ነው። ያን ይላሉ። ምክንያቱም ምን ይፈልጋል በውስጡ ብዙ ዲዛይን ብዙ ቅንብር ስለሚፈልግ ማለት ነው። ሌሎቹ ቀላል ናቸው። አሁን የትንፋሽ መሳሪያ ለመስራት በጣም ቀላል ነው። በቃ ራሱን ቀርቀሃውን ወይም ሸምበቆን የሆነ ቦታ በደንብ አድርጎ ፈቅፍቆ መንፋት ነው። ከዚያ ያው ስልቱ ያው የራሱ ትሬኒንግ ወይም ስልጠና የሚያስፈልገው ሆኖ ማለት ያለ ስልጠና አይሆንም። የሚደበደብ መሳሪያ የምት መሳሪያም ለመስራት የሚንቀጫቀጭ የሚንገጫገጭ መሳሪያ ለመስራት በጣም ብዙ ብዙ ምርምር አይጠይቅም። የክር መሳሪያ ለመስራት ግን በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ይሄንን ቅዱስ ጳውሎስ በዚህ መልኩ አስቀምጦታል። ይሄ ቅዱስ ጳውሎስ ነው የአንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 14 ቁጥር 7 ላይ ነፍስ የሌለበት ነገር እንኳ ዋሽንትንም ክራረንም ቢሆን ድምፅ ሲሰጥ የድምፁ ልዩነት ባይገለጥ በዋሽንት የሚነፋ ወይም በክራር የሚመታ መዝሙር እንዴት ይታወቃል? ረቂቅ የሆኑ ነገሮች እንግዲህ ዜማ መሳሪያ የዜማ ንብረቶችን አገልግሎት ላይ መዋል ብዙ ነገር እንደሚያስፈልገውም ለመግለጽ ነው። እንግዲህ ኢትዮጵያ በዚህ ሀብት በጣም ጥብቅ የሆነ ታሪክ እንዳላት የሚታወቀው በጥንታውያን ነገስታት ጊዜ እንግዲህ አሁን ቢያንስ ቢያንስ በእርግጠኝነት በታሪክ የተጻፉልን የቅዱስ ላሊበላ ዘመን በኢምርሃም በላሊበላም ዘመን እነዚህ መሳሪያዎች ጥቅም ላይ መዋላቸውን የሚገልጹ ስዕሎችም አሉን፣ የጽሑፍ ማስረጃዎችም አሉን። ከዚያም በኋላ በአምደ ጽዮን፣ ዘርዓ ያዕቆብ፣ ዳዊት ጊዜም ይኸው ተመሳሳይ ነገሮች አሉ። ሁሉም ነገሮች ደግሞ በጣም የሚገርማቸው የሚያያዙት ከነገስታቱ ቤተሰብ ጋር ነው፣ ወይም ከነገስታቱ ጋር ነው። ለምንድነው ከነገስታቱ ጋር የተያያዘው? ደግሞ ሌላ ምርምር የሚጠይቅ ነገር አይመስላችሁ? ቀጥታ ከዳዊት ጋር ስለሚያያዝ ዳዊት ንጉስ ነው። እግዚአብሔርን በበገና አመስግኗል። ለዚህ የኢትዮጵያ ነገስታት ንጉስ መሆን አንዱ ስራ እግዚአብሔርን ማመስገን ነው። ንጉስ መሆን አንዱ ትልቅ የአገር መሪ ወይም የህዝብ መሪ መሆን በራሱ ከሚጠይቃቸው አንዱ ነገር፣ አንዱ ትሬኒንግ እግዚአብሔርን የማመስገን ስልት ነው እና ጄምስ ብሩስም ጎንደር ቤተ መንግስት ውስጥ እንዳየ በሚገባ ጽፏል። አልቫሬዝ ጽፏል። የውጭ ሰዎች ማለት ነው። የኢትዮጵያ የብራና ጽሑፎች እንደተጠበቁ ሆነው ከምናውቃቸው ነገስታት በጣም የቅርብ ጊዜ እነ አጼ ቴዎድሮስ፣ አጼ ምኒልክ፣ አጼ ዮሐንስ፣ እቴጌ ጣይቱ፣ ንግሥት ዘውዲቱ፣ እነዚህ ሁሉ በገና ደርዳሪዎች ናቸው። ስለዚህ ከእኛ ታሪክ ጋር ብዙ ይሄን ያህል እንደው ርቀን እንድንቆፍር አያስገድደንም። በጣም ከራሳችን ህይወት ጋር ከኢትዮጵያውያን ሕይወት ጋር የተገናኘ ነው። እንግዲህ እንዳልኳችሁ ጥያቄዎችን መመለስ ስለሆነ ዋናው ነገር በገናን መዘከር በረከቱ እንደተጠበቀ ሆኖ እንግዲህ ሌሎች የቀሩት መሰረታዊ ነገሮች በተለይ በሐዲስ ኪዳን አገልግሎት ውስጥ በቤተ ክርስቲያን አገልግሎት ውስጥ ብዙ ከኦፊሻል ቦታ ወይም ከምናውቀው ያው አውደ ምሕረት ቦታ በእኛ ዘመን የተገለለ ነበር። ወደ ሙዚቃም ወደ ሌላም ነገር ለመውሰድ ብዙ ሙከራ ተደርጓል። ግን እግዚአብሔር ይመስገን ያው ጊዜ መቼም ሰጥቶን ትላልቅ አባቶች አሁን ያሉትን ነጋሽ አለሙን ጨምሮ በራሳቸው ትግል ቤተ ክርስቲያን በገና የቤተ ክርስቲያን የዜማ መሳሪያ አንዱ ከከበሮ፣ ከጸናጽሉ፣ ከመቋሚያው ጋር የሚጨመር የሚደመር መሆኑን በሚገባ ብቻቸውንም ሰው በማይሰማበትም ሰው በማይሰማበትም ጊዜ ታግለው የቤተ ክርስቲያን ንብረትነቱን አስጠብቀዋል። የእኛ ትውልድ ደግሞ በጣም ደስ በሚለው ብዙ ትምህርት ቤቶችን አቋቁሞ ብዙ መዘምራንን አፍርቶ የበገና ድምፅ በትውልዱ ትልቅ አስተዋጽኦ እንዲያደርግ አድርጓል። ከዚህ በላይ ግን ብዙ መስራት ይጠበቅብናል እላለሁ። አንደኛ ታሪኩን መጠበቅ አለብን። አገልግሎቱንም ስርዓትና መልክ ባለው ከቤታችን አገልግሎት ጀምሮ እስከ ቤተ መቅደስ አገልግሎት እስከ አውደ ምሕረት አገልግሎት ድረስ በጣም ጥንቅቅ ያለ ስርዓት ያለው አገልግሎት ማድረግ ይጠበቅብናል። ከዚያም አልፎ ደግሞ አንዳንድ ዝብርቅርቆቹ ይሄ በአሰራር በድምፅ አወጣጥ በተለያዩ ነገሮች ያሉ አንዳንድ ወጣ ገባዎችንም እንዲህ በጣም ትላልቅ ልጆች አሁን መምህራን በጣም እየፈሩ ነው። እነዚህን መምህራን በማፍራት ምርምር በማድረግ ስርዓቱን ስልጡን ማስጠበቅ ይጠበቅብናል። ያን ማድረግ ትርጉሙ ምንድን ነው? ያን ማድረግ ጥቅሙ ምንድን ነው? ለእኛስ የሚሰጠው ነገር ምንድን ነው? ካል የመጀመሪያ የተነሳሁበት ጥቅስ ነው፣ ድምፁን መጠበቅ ክብሩን መጠበቅ። ያ ድምፅና ያ ክብር የእግዚአብሔር የምስጋና ድምፅ ነው። የበገና ድምፅ እግዚአብሔር የሚመለክበት የአምልኮ ድምፅ ነው። የበገና ድምፅ እግዚአብሔር ለእኛ ፈውስ የሚሰጥበት የፈውስ ድምፅ ነው። ስለ ንዝረቱ በዜማ በዚህ በዘመናዊ መሳሪያዎች ሁሉ ለመለካት የሞከሩ አንዳንድ ነገሮችን ለማየት በጣም ብዙ ነገር ያሰሉ ሰዎች አሉ። ሳይንሳዊ በሆነ መንገድ ብዙ ነገሮቹ ከሌሎቹ ከምናውቃቸው የዜማ መሳሪያዎች ይለያል። ይሄ እንግዲህ ሳይንሳዊ ግንዛቤ ይፈልጋል። እንደው ምርምር ለምታደርጉት ወንድሞች ነው። ይሄንኛውን ምናልባት አንዳንዶቹን ሰነዶችን መስጠት ይቻላል፣ የተጠኑም ስላሉ የድምፅ ሞገዱ ከሌሎች መሳሪያዎች ጋር የመቀላቀል ባህሪውን እንዳይኖረው አድርገውታል። የሚወጣው ንዝረት የሚወጣው ድምፅ ሞገዱ በጣም ዝቅ ያለ ሆኖ የሚፈጥረው ይሄ ኢምፓክት የሚባለው ነገር ግን ከፍ ያለ ነው የሞገዱ ጉዳይ እና ይሄ ማለት ምን ማለት መሰላቸው? አንዳንድ ጊዜ እኛ የማንሰማቸው ግን ሌሎች እንስሶች የሚሰሟቸው ድምፆች አሉ። እዚህም በአዚያው አካባቢ ሆነን እየወጡ እየተነገሩ ድምፅ እየሆኑ ሁሉ አንዳንድ እኛ አንሰማቸው የእኛ ጆሮ ሞገድ የሚሰማበት ልክ ያልፋቸውና ሌሎች ነገሮች ግን ሊሰማቸው ይችላሉ። አሁን እንደ እንትናንሽ እንስሶች እርስ በርሳቸው በምን ድምጽ ነው የሚነጋገሩት ምናምን ብላቸው አታውቁም? ትንኝ ምናምን በምን ነው የሚነጋገሩት? የራሳቸው የድምጽ መግባቢያ ሞገዶች አሏቸው። ልክ እንደዚያው የበገናም የራሱ የድምጽ የሞገድ የፍሪኩንሲና የፍሪኩንሲ ልኬት አሏቸው። እንግዲህ ሳይንሱ ላይ ያሉ ሰዎች ናቸው ብዙ የሚተነትኑትም የሚያውቁትም ያንን በሚገባ ለመረዳትና ከኛ የደም ዝውውር ይሁን የአይምሮ የማሰብ ሂደት ይሁን ልብን የማረጋጋት ጉዳይ ይሁን ዋናው ከባህሪያችን ወይም ከተፈጥሯችን ጋር በጣም ጥምረት ያለው እና የገረመኝ መላከ ብርሃን አንድ ቦታ ላይ የነብስ ድምፅ ብለውታል። በገናን የነብስ ድምፅ ብለው ነብስ የምትሰማው ድምፅ ብለውታል። እና ያ ብዙ ጥያቄ የሚመልስልን ጉዳይ ነው። ለዚህ የበገናን ትውፊቱን የበገናን ክብሩን፣ የበገናን ድምፁን መጠበቅ ስለሚያስፈልገን ነው። የበለጠ ስራ፣ የበለጠ ምርምር፣ የበለጠ ትኩረት ያስፈልገናል የምለው እንግዲህ መጨረሻ የሚሆነው ማመስገን ነው። ትውፊቱ እንዳይጠፋ ማንም በማያስታውስበት ጊዜ ሁሉ በገጠር ሳይቀር ገጠር ጋሻለም አንዳንድ ጊዜ ይነግሩናል ሰዎች የት የት እንዳገኙ ብንም የማታስቧቸው ገጠር ቦታዎች ሁሉ ሳይቀር በገናን በጣም ቀለል ባለ የተፈጥሮ ቁሳቁሶች ሰርተው እኛ ትውልድ ላይ ያደረሱትን አባቶች ማመስገን ይጠበቅብናል፣ ማክበር ይጠበቅብናል። ምክንያቱም በብዙ ቦታዎች ጠፍቷል። ስዕሉን ብቻ የያዙ ወይም ስዕሉ ብቻ የቀራቸው በጣም ብዙ ማህበረሰቦች አሉ። በጣም በጣም በሰፊው ይጠቀሙበት የነበሩ ማለት ነው። እኛ ጋር ግን ከነ ድምፁ ከነ መሳሪያው ጠብቀን ጥንታዊ ውበቱንና የድምፁን ቅላጼ ይዘን ተገኝተናል። ስለዚህ ያንን አመስግነን ወደፊት ደግሞ በክብር እንዲተላለፍ ማድረግ ይጠበቅብናል እላለሁ። እንግዲህ እግዚአብሔር አምላካችን በገና መዝሙር የሰማቸውን የአባቶቻችንን በረከት በእኛ ላይ እያሳድርብን፣ በገናንም ጠብቆ ትውልድ የሚፈወስበት አገርም የሚፈወስበት ያድርግልን እላለሁ። ወስብሐት ለእግዚአብሔር።